ኡ ኡ ኡ ኡ ሴቱ ገማ ሴቱ ገማ ሴቱ ገማ። ጉድ ጉድ ጉድ። ሴቱ ወደ ወንድ፣ ወንዱ ወደ ሴት ተቀይሮ ማለት ነው። ዛሬ ዳውዲቶፕ በቃ አንቺ ትተኝ ትሸችኛለሽ፣ እኔ ጢስ መሞቃ አለብኝ ብሎ እየሞቀ በይፋ በቻናሉ አሳየ ማለት ነው። አሰላሙ አሌይኩም ረህመቱላህ በረካቱ። ውድ እና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? እኔ ሰላም ነኝ፣ ሐምዲላ። ለቻናሌ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በአሁን ጊዜ ወንዱ ሴት ሴት ወንድ ነው የሆነው ማለት ነው። እንዴት አንዲ ባለትዳር ሴት እንዴት ማታ ላዚም ጭኗን መሞቅ አለባት፣ መተጣጠብ አለባት፣ መጸዳዳት አለባት ወይ ባ ባይሆን አድሩስ ብሳና ወይራ ግዴታ ነው። ምክንያቱም ሴት ልጅ ታገባች በኋላ አባሏ ጋር ነው የምትተኛው። የኛ ኢትዮጵያኖች ወንዶች ደግሞ ኃላፊነትን መወጣት አይችሉም እንጂ ማሻላ ተባረካላ፣ ትልቅ ሰው ሆነው እስከሚያረዩ ድረስ ሚስቶቻቸው ጋባ እንዲመተኛ መተኛት ደስ ይላቸዋል። ሚስቶቻቸውን አቅፈው በቃ ሁሉ ነገር ማለት ነው። ግን ኢትዮጵያ ላይ የጽድያ ችግር አለ። ምክንያቱም ቀን ትና ቦል ትን፣ አቧራውን፣ ምኑን ትንሰራን ነው የምንውለው ያኔ ውጭም ውስጥም ፀሐይም ብርድም ስለሚያገኘን ያልበናል። ስለሚያልበን አንድ ባለትዳር ሴት ማታ ትተኛ ሻወር እንኳን ባትውስጥ ማለት ነው ልብሱ አመቀያየር የሚጠዳዳበት ቦታ ላይ ታውቃለች፣ ሴት ናትና፣ ማጸዳዳት ይጠበቅብናል። ምክንያቱም ወንድ ምን ቢሸት ምን ቢገማ የራሱ የራሱ አይፈ አይገማውን ፈሱ የሷ ይታየውም፣ የሚስት ነው ደግሞ ነውሩም የሚስት ነው። አዎ።

ያኔ ወዘተ ሌላውን አልነግራችሁም ማለት ነው። መጠዳዳት አለበት። እነሱ ሊነባ ጡት መያዣ፣ እነዚህ በየነጋ መቀየር መታጠብ አለባቸው። ምክንያቱም ሴት ነን፣ ብዙ ነገር አለ። ግድ ወሩ ብቻ የሚመጣው ፔረድ ወይም ማንስትሬሽን ወይም ዶራ እሱ ብቻ አይደለም። ሴት ልጅ በተፈጥሮ ብዙ ነገር ስላለባት ላዚም በየቀኑ መጠዳዳት አለብን። ወንድ ልጅ ችግር የለበት። ስለዚህ ባሌ ሌላ የያዘብኝ ባሌ ሌላ ፈቀረብኝ ሌላ ወዴድ የምትየው መጀመሪያ ራሳችሁ እናንተ ንጽህናችሁን ጠብቁ። ንጽህናችሁን ተጠበቃችሁ ማንም ወንድ ትቶሽ አይሄድም። ወለት ትቶሽ አይሄድም። በቃ አሁን ሴቱ ምንድን ነው አርቲፋሽን ጠጉር ይለብሳል። አርቲፋሽን ጥፍር ይቀጥላል። አርቲፋሽን ተነቅለው የሚገጠሙ ይሆናሉ። በቃ ተታች አይረሱት። በቃ እነሱ የሚፈልጉት ዱቄት ይቀባሉ፣ እንደ ድመት ጡራጡር ይመስለው ኩል ይኳላሉ። አርቲፋሽን ጠጉር አርቲፋሽን ጥፍር አለቀ አርቲፋሽን ጦት ያደርጋለሁ ባሌ ምን ላይ ችግር ይኖርበት ይሆን ማታ ትተኛ ምን ላይ ሽታ ይኖርብኝ ይሆን ምን ላይ ጸዳዳ ይሆን ምን ላይ አያውቁትም በቃ አያውቁትም ስለዚህ ወንድየቱ ነግሯትም ምንም ብሏት አይገባታለው ምንም አማራጭ አለው እሱ ይሞቅና ምናልባሽ እኔ ጢስ ጢስ ትሸታት እሷ ልብ ገዝታ እሷም ትሞቅ ይሆን ብሎ ለመሞቅ ይነሳሳል አይፈረድባቸውም። ወንዶቹ ሴቶች ሆይ ተጠንቀቁ። ባለ ትዳር ትዳር ዝም ብሎ የባኤላ ወስጮ እንዲህ አይመስላችሁ። ትዳር ብዙ ኃላፊነት አለው። የቤት ኃላፊነት አለው። የልጆች ኃላፊነት አለ። የባል ኃላፊነት አለ። የንጽህና ኃላፊነት አለ። ንጽህናችሁን ዝም ላችሁ እየተግማማችሁ ባሌ ተወይ ባሌ ነቃኝ፣ ሌላ ያዘብኝ፣ ሌላ አፍቅሮ ነው ይሄ ይሰራ ማታ ተተኙ ጥርሳችሁን ፍቃችሁ ወለ ብችሉ ማስቲካ እያላመጣቸው ባለሽ ጋር ትትሳሳሚ ትትተኝ። አዎ የኢትዮጵያ ወንዶች ኃላፊነቱን አይወጡልሽም እንጂ ይሄን የሚስት ላይ አሰጣጥ አደራረግ ላይ በጣም ነው የሚችሉት። ተብለው ተብለው የተወራላቸው ናቸው። ግን ኢትዮጵያ ምንድን ነው በአሁኑ ጊዜ ወንዱ ሴት ሴቲቱ ወንድ ሆና በተገላቢጦሽ ኑሮ ነው የምታስተዳድረው ማለት ነው። ቦታ ገዝታ ቤት ሰርታ ወዘተ በቃ እንጂ ፍቅር አሰጣጥ ላይ እንደ ኢትዮጵያ ወንድ የለም። የትም ብትሄዱ፣ የትም ምን ትልቅ ብትሆን ሚስቱን ቲያቅፍ ሁሉ ነገሩ አቃ ቲያቅፉ አሳሳማቸው ያቃቃፋቸው እንኳን ወላይ እንቅልፍ እንኳን ታይመጣባቸው እንቅልፍ ይወስዳቸዋል። ለምን አላቸው ኬዝና ሞድ ማለት ነው። የኢትዮጵያ ወንዶች ማሻላ ተባረካላ እና እናንተ ደግሞ ንጽህናችሁን ጥብቅ አርጉላችሁ። ለዛሬ ይሄን ይመስለኛል። ቀጣይ ቪዲዮ ውስጥ የምንገናኝ ወሰላም አሊኩም ረህመቱላህ ወበረካቱ።